የሆነ በህይወታችሁ ውስጥ የሚያስጨንቃችሁ ነገር አለ። ሁለመናችሁን በልቶት እየጨረሰ ይገኛል። ይህ ችግር ከላይ ላይ ቢሄድ ሰላምን አገኛለሁ ብላችሁ ታስባላችሁ። ሁላችንም የተወሰነን ቢሆን ችግር አለብን። ማታ እንቅልፍ ይነሳናል። ሁሌም ስለ እሱ እናስባለን። ከዚያም ይህ ችግር እኮ ከጫንቃይ ላይ ቢወርድ ደህና እሆናለሁ እንላለን። ግን ምን እንደሚከሰት ታውቃላችሁ? ያ ችግር እንኳን ከላያችን ላይ ቢሄድ ሌላ ችግር ይተካል። ይሄኛውም ሲሄድ ሌላ ይመጣል። ሌላ ችግር ሲመጣ የመጀመሪያው እኮ ቀላል ነበር ትላላችሁ። እኚህ ችግሮች ከየት ነው የሚመጡት? ይህ እኮ በጣም ትልቅ ችግር ነው ትላላችሁ። አላህን ስታምኑት ምንድን ነው የሚሰጣችሁ? አላህ ችግሮችን ከእናንተ ላይ አያባረርም። በዚህ በዱንያ ህይወት ውስጥ ችግር መቼም አይቀርም። ችግር ከናካቴው የሚወገድ ቢሆን ኖሮ ከእኔና ከእናንተ ቀድሞ ከነቢይ ያዕቁብ አለህ ሰላም ላይ ነበር የሚወገደው። ኢማን ስላለን ችግር የማይነካን ቢሆን ኖሮ መርያም አለህ መሰላም ምንም አይነት ችግር አይነካትም ነበር ረሱል ሰለላሁ አለይሂ ወሰለም ችግር አይነካቸውም ነበር። ለአላህ በጣም ቅርብ የሆኑ ሰዎችን ታሪክ ብታጠኑ የምታገኙት ነገር በአጠቃላይ ችግር ነው። በጣም ከባድ የሆኑ መከራዎችን እነዚህ ሰዎች ጋር ታገኛላችሁ። ሙሉ ሕይወታቸውም ሲቸገሩ ኖረዋል። ከነሱ ታሪክ የምታገኙት ይህን ነው። ስለ አንድ ችግር አንበባችሁ እንደጨረሳችሁ ቀጣይ ሌላ ችግር ይመጣል። ቀጣይ ቀጣይ መከራ እያለ ይቀጥላል። ይህን ነው የምታገኙት። ዩሱፍ ዓለይሂ ሰላም በጣም ከተከበሩ የአላህ መልእክተኞች ውስጥ አንዱ ነው። ነገር ግን ከልጅነቱ ጀምሮ ከችግር ጋር ነው ያደገው። ከልጅነቱ ጀምሮ ችግር ውስጥ ነበር። ሁሌም ደጋግሜ የምጠይቀው ጥያቄ አለ። አላህ ምንድ ነው የሚሰጣችሁ? በጣም በሚከብድ ችግር ውስጥ ሆናችሁ፣ በአካባቢያችሁ ያለ ሰው በሙሉ አላህ ተናዶባችኋል፣ ለዚያ ነው ይህን መከራ ያሸከማችሁ ይላሉ። አላህ ይጠላችኋል፣ ለዚያ ነው ይህ የተፈጠረው ይላችኋል። እናንተም አላህ እየቀጣኝ ነው ብላችሁ ማሰብ ትጀምራላችሁ። ይሁንና በእንደዚህ አይነት ሁኔታ ውስጥ ሆናችሁ ሙሉ እምነታችሁን አላህ ላይ ስታደርጉ ፍቅራችሁንና መወከያችሁን ለአላህ አድርጋችሁ እሱን ከቀረጭባችሁት አላህ በዚህ ጊዜ አይጥላችሁም። አላህ ምን እንደሚሰጥ ታውቃላችሁ። አላህ የዚህን ሰው ቀልብ ይመራለታል። ለዚህ ሰው ቀልብ አላህ መመሪያ ይሰጣታል። ይህም በእርግጠኝነት ነግራችኋለሁ። የገንዘብ ችግር ከነበረባችሁ ገንዘብ ታገኛላችሁ። የጤና ችግር ከሆነ ጤናችሁ ይመለሳል። የቤተሰብ ችግርም ከሆነ የቤተሰብ ችግር ይቀረፋል። ይሁንና በዚህ ምድር ላይ የምታገኙት የትኛውም አይነት ስጦታ አላህ ከሚሰጣችሁ ስጦታ ጋር አይወዳደርም። የአላህ ስጦታ ልብን መምራት ነው። ቀልባችሁ ትረጋጋለች። በሕይወታችሁ ውስጥ ምንም አይነት ችግር እንኳን ቢገጥማችሁ፣ ሁሌም ከፊታችሁ ላይ ፈገግታ አይጠፋም። ሰዎችም ፊታችሁን እያዩ ለምንድን ነው የምትስቀው? ለምንድን ነው የምትረጋጋው? ተመልከት የደረሰብህን፣ የተፈጠረ ያለውን ተመልከት ይሏችኋል። እናንተም አዎ፣ ምንም ማለት አይደለም መልካም ነው፣ ለበጎ ነው እያላችሁ ትመልሳላችሁ። ይህን አይነት ኢማን ማዳበር ስትችሉ ሁሉም ይቃናል። በዚህ ምድር ላይ ያለውን ሀብት በአጠቃላይ ሰብስበው መተኛት ያቃታቸው በርካታ ሰዎች አሉ። ደስታን ሊያመጣ ይችላል ብላችሁ የምታስቡትን የተለያዩ ነገሮች የተሟሉላችሁ ሰዎች አሉ። ነገር ግን ሰላም የላቸውም፣ ከራሳቸው ጋር ደስተኛ አይደሉም። ከእውነት ለመራቅ የራሳቸውን አደንዛዥ እጽና አስካሪ መጠጥ ውስጥ ይዘፍቃሉ። እውነትን መጋፈጥ አይችሉም። በተለያዩ ቪዲዮዎች የሌሎችን መኖሪያና መኪና ይመለከቱና እኔም ይህን እፈልጋለሁ ማለት ይጀምራሉ። የቀሩን አይነት ሀብት እንዲኖረን እንመኛለን። እሱ የንጉሥ ኑሮ ነበር ሲኖር የነበረው። በሌላ በኩል ደግሞ አላህ የሚሰጣችሁ ነገር አለ። ምንም ያህል ገንዘብ ቢኖራችሁ፣ ምንም ያህል እውቅና ቢኖራችሁ፣ ሰዎች ያፈለገውን ያህል ቢወዷችሁ፣ ሰዎች ቢያደንቋችሁ፣ ማንም ሰው ይህ አላህ የሚሰጣችሁን አንዱን ስጦታ ሊሰጣችሁ አይችልም። እሱም ያህዲ ቀልበሁ ልቡን ይመራለታል። አላህ ልቡን ይመራለታል። አላህ የዚህን ሰው ልብ ይመራል። ይህ የኢማን የበላይ ውስጦታ ነው። ይህ ለሙሲባ የሚሰጥ ትልቅ ውስጦታ ነው። በስተመጨረሻም ላጠቃልላችሁ ይህን ቁጥባ ስለ መከራዎች በመናገር ነበር የጀመርኩት። ሰዎች የሆነ ቦታ ላይ ቆመዋል። እናንተም ቆማችኋል፣ እኔም ቆሜአለሁ። አንዳንድ ጊዜ ከመከራዎች የምንወጣበት መንገድ ይጠፋናል። እነዚህ የመከራ ህይወቶች በእርግጥም አላህ በህይወታችን ውስጥ የምናገኘውን ከባዱን ስጦታ ሊሰጠን የሚጠቀምበት መንገድ ሊሆን ይችላል። የሱ መንገድ ልቦችን መምራት ነው። እነዚህ ሁኔታዎችን ተጠቅመን ወደ አላህ ከተመለሰን፣ በእንደዚህ ሁኔታ ውስጥ አላህን ማነጋገር ከጀመርን ሁሉም ይሳካል። አላህን ለማናገር አረበኛ ማወቅ ግዴታ አይደለም። አላህን ለማናገር ሙሉ ቁርአኑን ማወቅ ግዴታ አይደለም። ወደ አላህ ተመልሳችሁ አላህ ሆይ፣ አንተ ምርጥ ዕቅድ አውጪ ነህ። ያ አላህ አንተ የምትወደኝን ያህል ማንም አይወደኝም። አንተ ለእኔ የምታስብልኝን ያህል ማንም አያስብልኝም። አሁን ያለሁበት ሁኔታ ለእኔ ጥሩ እንደሆነ አውቃለሁ። አንተ ምራኝ፣ እኔ ያንተን እገዛ እፈልጋለሁ በሉት። አላህ በእውነት እንዲመራችሁ ጠይቃችሁ ሳይሰጣችሁ አይቀርም። አላህ መኪና እንዲሰጣችሁ ጠይቃችሁት ላይሰጣችሁ ይችላል። አላህ ቤት እንዲሰጣችሁ ጠይቃችሁት ላይሰጣችሁ ይችላል። አላህ ከበሽታ እንዲያድናችሁ ጠይቃችሁት ላያድናችሁ ይችላል። ሊያድናችሁም ላያድናችሁም ይችላል። ምክንያቱም ለእናንተ አስፈላጊው ነገር ምን እንደሆነ እሱ ያውቃል። ነገር ግን አንድ ነገር እንዲሰጣችሁ በኢክላስ ጠይቃችሁት የማታጡት ነገር ቢኖር የእሱን ሂዳያ ወይንም መመሪያ ነው። ሂዳያ ከጠየቃችሁ ይሰጣችኋል። አላህ ይህን ከሰጣችሁ ሁሉም ነገር መፍትሄ ያገኛል፣ ሁሉም ነገር ባለቤት ያገኛል። አላህ በእውነት የእሱን ሂዳያ የሚጠይቁ ሰዎች ያደርገን። አላህ ያሉብን ችግሮች በሙሉ ያሉብን መከራዎች በሙሉ ወደሱ በጣም የሚያስጠጉን ነገሮች አድርጎልን ውዱን የእሱን ስጦታ ሂዳያን የምናገኝ ያድርገን። ሁሊኩም ልቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያት ወዚክሪል ሐኪም።